አይነ አባት ኪጥፋ እናንተ ሌባ የሌባ ልጅ፣ አንተ ደግሞ እዚህ እንደው እንድትናገር አልፈቅድልም። አንተ ሌባ እኮ አንተ በታመመች ሚስት ካንሰር ብለህ ስንት ነገር አርጌ ልጆችን ገመተ ያልክ እኔ ልጅ አንተ ይኑራ ይኑራ አዳክ አንተ ሌባ፣ እንዲህ አይነት ወሎዬሽ አሸባሪ ወሎዬ እንዳይገባ ውረድ ከዚህ። የሌባ ልጅ እኮ ስንት ነገር ተረርቶ ቆይታችሁታል። መጥቶ ያለው እንዲህ አይነቱ ሙሽላቃ ሌባ አለባ ነው። እኔማ ማየት የደበረኝ ሰላም ጤና ይስጥል ሁላችሁም። ለወጣ ነው ትንሽ ሰዓት ነው ከዚህ በኋላ የምቆየው። ወደ ስራ ነው የምታጠፈው። ምን አባት ክማራረክልኝም የሰራው ፖለቲካ ስራ ነው። ባይንህ እያየህ የምትረዳው ሌላ ነው፣ የምታከብረው ሌላ ነው። እኛን የጥፉ ነው። ስለዚህ ምን አባት ይሰራልኛል? ታሪኩ ሰላም ታሪኩ። በጣም አዝናል ነው። ኔትወርክህ በጣም ያስቸግራል። የገባውን ሰው ነው እስኪ አንዴ ሁላችሁም ታብታብ ኮፕሊንክ ሸራሩ ሰው ማስገባት አልቻልኩም፣ እያስወጣቸው ነው ማስገባት ያልቻልኩት። ታብታቡ መቶ ሺ የሁሉ ሰው ቁጭ ነው። እስኪ ሚዲያውን ለማገዝ እንነሳ። ቀጥሉ። እስኪ እንያችሁ። እስኪ ሰምቶ ሄደ። ሚዲያውን እንደ ሌሎች ሚዲያ ሀብቴ ሰላም። አንተ ዛፍ ቆራጭ ይሰማሃል? ዛፍ ቆራጭ ውረድ ዛፍ ቆራጭ ውረድ እኔ እኮ ወታደራዊ ሰላምታ እየሰጠ የሚገባ ሰው ሁሉ እኮ አለ ፍጹም ሰላም ሞጣ እንዴት ነህ በእናትህ ጣጥር ሰላም ብያለው ገና ሰዎችን እለያቸዋሉ በንግግራቸው ታውቋል እውቀት ያለውና የሌለው እኔ ዝም ብሎ ገና አፉን ሲከፍት ነው የማውቀው አፍ ሲከፈት ጭንቅላት የጭንቅላት ሁኔታ ተመዝነዋል። ገና አፉን ሲከፍት ታውቋል። ይፈራዋል። ሰላም ቀጥል። እዚህ የሚያዩ ሁሉም ወጣዬ ያንተን ሀሳብ ቆይቶ ነው የሚረዳው፣ አሁን ቶሎ አይገባውም። ህዝቡ ቆይቶ ነው ተረድቶ ያንተን ሀሳብ የሚያወሩት። አሁን ቁጭ ብለው ሌላ ነው የሚያስቡት። አሁን አያስቡትም ነው የምትለኝ። ከስድስት ሰወሩ በኋላ ነው የሚሰማው ታውቀው ቆይቶ ነው አሁን። ያንተ ያንን ሀሳብ ከወር በኋላ ሚኒስትሮች ሁሉ ይነጋገሩበታል። ከወር በኋላ ሚኒስትሮች ይነጋገሩበታል። ሚኒስትሩ የመከላከያ ሚኒስትር በለው። ሚኒስትሩ ሞጣ ያለው ትክክለኛ ዛሬ አይሰማም። አሁን ሰው ምስ ያለው ሶስት ሺህ ሰው ምንም አይሰማም ነው ምትል። ከምሬ ነው ምነግር። አንድ ጄኔራል ሞጣ ያወራው ተ ነገር ተመልከቱ፣ ጥይት ያወራው ነገር ብሎ አቀርቦት ሰምቼዋለሁ። ትክክለኛ ሀሳብ ማለት ነው ትክክለኛ ሀሳብ ያንተ ከዘጠኝ ወር በኋላ እኮ ነው እኮ። ከዚህ ዘገምተኛ ህዝብ ጋራ እንዴት አድርገህ ትቀጥላለህ? እና አሁነ ትናንት ወዲያ ያወራው ሀሳብ ማለት ነው። እኛ እነዚህ ሁለቱ ትግሪዎች ለእኛ ምንም አያደርጉልንም ያልከውን ሀሳብ ዛሬ አንዱ ነው መጡለት እየለጠለጡት ነው። የኦሮሞንና የአማራን ወጣት እንዲነቃ ያደረግከው አንተ ነህ አንተ ብቻ። አሁን እኮ አንዱ ነው አንዱ ነው መጡለት እኮ በቃ አሁን ሰላም፣ ቀጥል። ሰላም ነው ብሮ እንዴ እንደምጣ ቀጥል። ሰላም ብያለሁ። አለን አንድ ጥያቄ ነው ያለኝ። ያው ይሄን ለቀን የለህም እየተከታተልኩ ነበረ። የት ነው የምትኖረው ወንድማችን? ዱባይ፣ ዱባይ። ቀጥል። በዚህ በወደብ ጉዳይ ጥያቄ ያለኝ ኢትዮ ኤርትራ ጉዳይ ያው አንተ በነገራችን ላይ ሙሉ ኢትዮጵያ ማንም ብሄር ሆነ ማንም እንከተላለን፣ ወደ ቅምጣላህም አንደኛ ፍሬ ነገር ነው።